አንድ ከተማ ላይ ከሚንቀሳቀሱ ግለሰቦች እስከ ተቋማት ድረስ በዚህ መመሪያና ደንብ መሰረት ተገዝተው የዕለት ተዕለት ክዋኔያቸውን ይፈጽማሉ። ከዚህ ገጸ ምድራዊ እቅድ ውጭ የሚሆን ግለሰብም ሆነ ተቋም ተጠያቂ ነው። የከተማዋን ስርዓትም ያፈርሳል፣ ውበትንም ያጠፋል። ለዚህም ሲባል የከተማ ሕገ መንግሥት የሆነው መዋቅራዊ ፕላን የሚዘጋጀው ፕላን ከተማ ከገጠር የተለያየ እንትን የሚለየው በፕላን ነው የሚመራ። ፕላን ይደረጋል፣ ከዛ ዲዛይን ይደረጋል። ይሄ ቱልስ ነው ህግም ነው። እንደው ሲጠቀለል ምንድን ነው የሚሆነው? የአንድ ከተማ መዋቅራዊ ፕላን ማለት የከተማው ህገ መንግስት ማለት ነው። በሱ ነው የሚመራ ሁሉም ነገር መነሻ የሚሆነው የዚህ መዋቅራዊ ፕላን መነሻ አድርጎ ነው ወደ መሬት የሚወርደው ማለት ነው። ስለዚህ የከተማው ህገ መንግስት ነው። በአፍሪካ የብልጽግና ትምሳሌት ለመሆን ዘመኑን የዋጁ የዓለምን ነባራዊ ሁኔታ ታሳቢ ያደረገ አስረኛ መዋቅራዊ ፕላን የተገበረችው ከተማዋ ጉዞዋንም እያሳመረች ትገኛለች። ከተማችን አዲስ አበባ የበ22 የብልጽግና ተምሳሌት የአፍሪካ የብልጽግና ተምሳሌት የመሆን ራዕይ ይዛ ነው የምትሰራው። ይሄ ራዕይዋ ለማሳካት በ10 ዓመት ስትራቴጂክ እቅድ ተዘጋጅቶ ወደ ተግባር ገብተዋል። ይሄ የ10 ዓመት ስትራቴጂክ እቅድ እንደ ሀገር ከተያዘው ሀገራዊ እቅድ ጋር ተናባቢ እንዲሆን ነው የተዘጋጀው። ከዛ በተጨማሪ ከተማችን የአቅሟን ጸጋዋን አሟጣ መጠቀም የሚያስችላትን የመዋቅራዊ ፕላን የገጸ ምድር ስትራክቸራል ፕላን የምንለውን አጽድቃ ወደ ተግባር ገብታለች ማለት ነው። አዲስ አበባ ብዙ ፕላኖች ነበሯት። ከዛ ፕላኖች ውስጥ የዘጠነኛውና ና የአስረኛው ፕላን በልዩነት የመጣ ፕላን ነው። የበለጠ ደግሞ ከዘጠነኛው ተምረን አስረኛው ፕላን ዝግጅት ላይ ብዙ ኢፈርቶች ተደርገዋል፣ ጥረቶች ተደርገዋል እና በዛ ስታንዳርድ የከተማው አስር ዓመት እንዲመራ ነው ሄዶ ሄዶ አሁን ሁለት ዓመት ቢቀረውም የበለጠ ከተማዋን ደግሞ የአስረኛው መዋቅራዊ ፕላን ወደ መሬት እንዲወርድ ያደረገው አንደኛው ትልቁ ነገር የቤት ልማት ኢንትሮዲውስ መደረጉ ነው። ከዛ ቀጥሎ የኮሪደር ልማቱ በመምጣቱ የአስረኛው መዋቅራዊ ፕላን ወደ መሬት እንዲወርዱ ካደረጉ ትልልቅ የአፈጻጸም የፕላን አፈጻጸም ወይ ደግሞ ኢምፕሊመንቴሽን የምንለው አካል ናቸው። እና እኛም በዛ ኢምፕሊሜንቴሽን ላይ ትልቁን ድርሻ ወስደናል። በቤቶች ልማትም በኮሪደር ፕላን ዲዛይን መሬት ሲወርድም ትልቁን ድርሻ ወስደን ነው እንግዲህ ወደ መሬት እንዲወርድ የተደረገውን ይህ መዋቅራዊ ፕላንም ወደ ተግባር መገባቱን ተከትሎ የከተማዋን በርካታ ኢኮኖሚያዊና ማህበራዊ ችግሮችንም እየፈታም ይገኛል። በዚህ እቅዳችን መሰረት አስር ዋና ዋና የትኩረት መስኮች እንደ ከተማችን ታቅደው ነው እየተሰሩ የነበረው። አንደኛው ጥራት ያለው የኢኮኖሚ እድገትና የጋራ ብልጽግናን ማረጋገጥ፣ ሁለተኛው የኢኮኖሚ ምርታማነትና ተወዳዳሪነትን ማረጋገጥ ሶስተኛ የቴክኖሎጂ አቅምና ዲጂታል ኢኮኖሚን መገንባት፣ ዘላቂ የእድገትና የልማት ፋይናንስን ማረጋገጥ፣ የግሉን ዘርፍ ኢኮኖሚ መሪነት ማረጋገጥ፣ ሰው ሰራሽና ተፈጥሮ አደጋዎችን በራስ አቅም መከላከል፣ የልማት ተጠቃሚነትና አካታችነትን ማረጋገጥ፣ ፍትህና ተደራሽነትን፣ መልካም አስተዳደርን ማረጋገጥ፣ በመጨረሻም ዘላቂ ሰላም ግንባታ፣ ጠንካራ ትስስርን፣ ተባባይ ትስስርን መፍጠር የሚሉ በእነዚህ የትኩረት መስኮች ላይ ነው ስንሰራ የቆየ ነው ማለት ነው። በይዘት ደረጃ ስናየው ብዙ ታሳቢ ያደረጋቸው ነገሮች አሉ። እነዚያ ታሳቢ ጉዳዮች ወደ መሬት የወረዱ አሉ። ለምሳሌ አሁን ኮሪደርም ስናለማ የተለያዩ ከተሞችን የከተማችንን እድገት ስንመራ የነበረው በዚሁ መዋቅራዊ ፕላን ነው። ስለዚህ ምንድነው አሁን የሚሆነው ጉዳዩ የተወሰነ ጉድለቶች ታሳቢ የተደረጉ ነገሮች ከመቅረት ባሻገር አስረኛው መዋቅራዊ ፕላን በአጠቃላይ በመሬት አጠቃቀም፣ በትራንስፖርት፣ በኢንቫይሮንመንት የአካባቢ እድገት ጋር ተያይዞ ያለውን አጠቃላይ የማህበራዊና የኢኮኖሚ ጉዳዮችን ታሳቢ ያደረጋቸው በእኔ እይታ በጣም ጥሩ ነው ብዬ እገምታለሁ። ለአረንጓዴ ልማትና ለኮሪደር ልማት ትኩረት የሰጠው አስረኛ መዋቅራዊ ፕላን የከተማዋን ገጽታ ከመቀየር ባለፈ ዜጎች ጤናን በመጠበቅም ፍታዊ የሀብት ክፍፍልንም የፈጠረ ነው። እንግዲህ ለአየር ንብረት የማይበገር አረንጓዴ ኢኮኖሚን ከመገንባት አንጻር ትኩረት ያለው ስራ ነው የሚሆነው። በዚህ ረገድ እንግዲህ ባለፉት አመታት በተሰራው ስራ የ3 ፐርሰንት የማይሞላው የአረንጓዴ ሽፋን የነበረበት የከተማችን ደረጃ ወደ 22 ከመቶ ማድረስ ተችሏል። ይሄ 22 ከመቶ ለውጥ የመጣው የተለያዩ ስራዎችን በመስራት ነው። አንደኛ ባለዘርፈ ብዙ ደኖችን መንከባከብና ማጎልበት ስራ ተሰርተዋል። እንደዚሁም የወንዝ ዳርቻ ልማትን አጠናክረን ሰርተናል። ከዛ ባሻገር ደግሞ በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት የተጀመረውን የአረንጓዴ አሻራ መርሃ ግብርም አጠናክረን ማስቀጠል ችለናል። እንዲሁ ደግሞ በኮሪደር ልማታችን ከ493 ሄክታር በላይ አረንጓዴ ሽፋንን የሚያሳድጉ ስራዎች ተሰርተዋል። ፓርኮች፣ መዝናኛዎች፣ እንደዚሁ በየአካባቢው ፕላዛዎችን በመስራት የአረንጓዴ ሽፋናችንን ከፍ ማድረግ ችለናል ማለት ነው። ያው እንግዲህ ከተማ የሚሰራው ለሰው ነው። ከተማ ለሰው ሲሰራ በተለይ የኮሪደሩን በልዩነት ስንመለከት አብዛኛው ነገር ኢንትሮዲውስ የተደረገው ፐብሊኩን የሚያገለግል ነው ወይ፣ ፕራይቬቱን ወይ ሌላ አካልን ሳይሆን ፐብሊኩን የሚያገለግል ነው። ለምሳሌ ስንወስድ መንገዱ ላይ የሳይክል ሌን ሲመጣ ማህበረሰብ፣ አጠቃላይ የከተማ ነዋሪ በልዩነት እንዲጠቀሙበት ነው ወክዌዎች ሲሰፉ ወይ ደግሞ የእግረኛ መንገዶች ሲሰፉ አብዛኛው አጋጣሚ 75 የአዲስ አበባ ከተማ እግረኛ ሆኖ ነው የሚባለው። ሶ ይሄኛው እንዲጠቀም ተደርጎ ነው። ስለዚህ አሁን ማጆሪቲን ሴንተር ያደረገ ነው ማለት ነው። ሌላው እንግዲህ 30 ከመቶ የከተማችን መዋቅራዊ ፕላን ወይም ማስተር ፕላን በተለምዶ የምንለው ለመንገድ ነው፣ ሽፋኑን የሚሰጠው መንገድና ተያያዥ መሰረተ ልማቶችን በዚህ ረገድ ባለፉት አራት ዓመታት ሰፊውን በጀት ለመሰረተ ልማት መድበን እየሰራን እንገኛለን። ሽፋንንም ጥራትንም በማረጋገጥ ምርታዊ የሆኑ ስራዎች መስራት ተችሏል። ይሄም የአስፋልት፣ የጠጠር፣ የኮብል፣ የሳይክል እና የእግረኛ መንገድን በድምሩ ስናይ ባለፉት አራት ዓመታት ከ1575 ኪሎ ሜትር በላይ ገንብቶ ለአገልግሎት ማዋል ተችሏል። ከዚሁ ጋር ተያይዞ የመንገድ ደህንነትን ከማሻሻል አንጻር በዓለም አቀፍ ደረጃ በተደረጉ ውድድሮች ከተማችን እውቅና ማግኘት ችላለች። ለአብነት የብሉምበርግ አዋርድ በሚባለው ከ27 የዓለም አቀፍ ከተሞችና ሁለት ስቴቶች ከተማችን አንደኛ በመውጣት የወርቅ ሽልማትና ከ100 ሺህ ዶላር በላይ ተሸላሚ ሆናለች። ይህ እንግዲህ አንዱ ትልቁ ማሳያችን በኮሪደር ስራ የሰራ ነው። ትልቅ ኢንተርቬንሽን ማሳያ ነው ማለት ነው። ከአረንጓዴ ልማት ባሻገር 247 ጠንካራ የስራ ባህልን የፈጠረው አስረኛ መዋቅራዊ ፕላን ትግበራም ታዳሽ የትራንስፖርት አማራጮችን በመፍጠር ትልልቅ ፕሮጀክቶችን በፍጥነት ለአገልግሎት ክፍት ማድረግም የተቻለበት ነው። ፕላን ዝግጅት አንድ ጉዳይ ነው። በአተገባበር ላይ በሀገሪቱ ታሪክም በከተማውም አንድን ፕላን ያደረግከውን እቅድህን በአጭር ጊዜ ውስጥ ወደ መሬት የማውረድ ጉዳይ አንድ ትልቁ እምርታ ነው። ሁለተኛ፣ ብዙ ጊዜ 24/7 24/7 የሚባለውን ነገር ሌላ ሀገር ነበር የምሰማው እዚያ አካባቢ ደግሞ ስትመጣ ሃያ አራት ሰባት የሚባለው ማለት ሰባቱን ቀን ሰራለው ሃያ አራቱን ሰዓት ሰራለው የሚለው በተግባር የታየበት ነው። በልዩነት የታየበት ነው። ስለዚህ ከአዲስ አበባም አልፎ በአገሪቱ ላይ አሁን ሁሉም ኮሪደር ብቻ ሳይሆን ሌሎችንም ጉዳዮች የሚሰሩ አካላት ይህንን እንደ ልምድ ወስደው የስራ ባህላችንን በትልቁ የለወጠና በእንዲህ አይነት ፍጥነትና በእንዲህ አይነት ኮሚትመንት የምንሰራ ከሆነ በጣም በአጭር ጊዜ ውስጥ ብዙ ነገር መለወጥ እንደምንችል ያሳየ መሆኑን ለማንም ግልጽ ነው። የአረንጓዴ ኢኮኖሚም ከማበረታታት አንጻር በቀድሞ በነዳጅ ይሰሩ የነበሩ ተሽከርካሪዎችን በኤሌክትሪክ የመቀየር ስራ እየሰራ ነው የሚገኘው ወደ መቶ ትልልቅ አውቶቡሶች እንደዚሁ ደግሞ መቶ ሃምሳ ሚኒባሶች በድምሮ ወደ 250 የሚሆኑ የኤሌክትሪክ ተሽከርካሪዎችን ማስገባት ተችሏል። የብዙሀን ትራንስፖርት ድርሻችን በመንግስት ብቻ የሚቀርበው ሰርቪስ 34 ከመቶ ማድረስ ተችሏል። ሌሎች የፕራይቬት ሴክተሮችን ስንወስድ ወደ 64 ከመቶ ማድረስ ተችሏል። በዚህም በቀን የማመላለስ አቅማችን ህዝብን የማመላለስ አቅማችን ወደ አራት ሚሊዮን ሰዎችን በቀን የማመላለስ አቅም ላይ ተደርሷል ይሄ ከፍተኛ እድገት ነው። ግን ወደ ስታንዳርዱ ከዚህ በላይ መገስገስ እንዳለብን የምንወስደው ነው ማለት ነው። ሌላው የከተማችን መዋቅራዊ ፕላን መገለጫው አንዱ የኢኮኖሚን ማህበራዊ ምርታዎችን ከማምጣት አንጻር የግንባታን አርባ ከመቶ ድርሻውን ግንባታ በፕላኑ መሰረት ማስተግበር ነው። ይሄ በመንግስት ብቻ አቅም የተሰራውን ብለን ስንወስድ 1866 ፕሮጀክቶች በከተማችን ባለፉት ዓመታት ተገንብተው ለአገልግሎት ብቁ ሆነዋል። እነዚህ ፕሮጀክቶች የሜጋ ፕሮጀክቶችን ትላልቅ ሜጋ ፕሮጀክቶችን ሀያ ሶስት ያህል ሜጋ ፕሮጀክቶችን ተግባራዊ መድረክ ተችለዋል። ከነ አድዋ መታሰቢያ ሙዚየም እንደዚሁም አዲስ ኢንተርናሽናል ኮንቬንሽን ሴንተር እና ሌሎች ትላልቅ ፕሮጀክቶችን ደምረን ስናይ እንደዚህ ያህል መድረስ ተችሏል። አስረኛው መዋቅራዊ ፕላን የፈጣን ትግበራ ሂደት ውስጥም የተቋማት ቅንጅታዊ አሰራር እና ሪፎርም ጉልህ ሚናም ተጫውተዋል። ፕላንን ወደ መሬት ለማውለድ ኮምፕሌክስ ከሚያደርጉ ከሚያስቸግሩ ትልቅ ጉዳዮች ውስጥ አንደኛው የተቋማት የተለያዩ ሴክተር መስሪያ ቤቶች አንድ ላይ መምጣትን የነበረው ትልቁ ችግር ነበር የቆየው ማለት ነው። ውሃ መንገድ ሲሰራ መንገድ ይቆርጣል መብራት ይቆርጣል የቴሌ ኢንፍራስትራክቸርን ይቆርጣል መንገድ ደግሞ ሲሰራ እነዚህን ኢንፍራስትራክቸሮችን ይቆርጥ ነበር እና አንድ ሀገር እያሳደጉ አንድ ከተማ እያለሙ አንድ ላይ አለመምጣት ጉዳዮች ነበር አለመናበብ አለመተዋወቆች ነበሩ ይሄኛው ግን የመጀመሪያው ትልቁ ስራ በተለይ ወደ ፕላን መጨረሻ አካባቢ ና ወደ አተገባበር ሲገባ ትልቁ ስራ የሰራው እነዚህ ሴክተር መስሪያ ቤቶችን አንድ ላይ ማምጣት ነበር። እነዚህ አንድ ላይ መጥተው በመወያየት ረጅም ጊዜ በመወያየት እና በመተማመን ሁሉም መስመር የተሰጠውን ስፔስ ይዤ መሄድ አለብኝ በሚል አንድ ላይ አምጥቶ ይህንንም ባህል ቀይሮ ማለት ነው በመናበብ የገሌን ስራ አንዱን መስሪያ ቤት ስራ ሌላኛው አፕሪሺዬት እያደረገ ወደ ስራ የገባበትና ትልቅ ለውጥም ነው በዚህ በኩል። ሌላው እንግዲህ ለዚህ ሁሉ መሰረቱ የተቋም ግንባታ ስራችን ነው። ባለፉት አመታት ተቋማትን ሪፎርም አድርገን ለሕዝቡ ለከተማው ነዋሪ የሚመጥን አገልግሎት የሚሰጡበት ስራ በአደረጃጀታቸው፣ በአሰራራቸው እንደዚሁ ደግሞ በቴክኖሎጂ በሰው ኃይል ምቹ የስራ ቦታን ከመፍጠር አንጻር ስራዎች ታቅደው ተሰርተዋል። በዚህም ለውጥ ማረጋገጥ ተችሏል ማለት ነው። ከአደረጃጀት አንጻር ስራዎች የህዝቡን እርካታ ከሚያረጋግጡበት አንጻር ሪፎርም ማድረግ ተችሏል። እንደዚሁም ደግሞ ለአሰራር እንቅፋት የሆኑ መመሪያዎችና ህጎችንም ማሻሻል ተችሏል። ምቹ የስራ ቦታ ከመፍጠር አንጻር ለግሉ ዘርፍም አሪያ የሚሆን ስራ በመንግስት ተቋማት ውስጥ እየተሰራ ነው ያለው። ይሄ ምቹ የስራ ቦታ መሰረታዊ የሰራተኞች እና ለተገልጋዮች ምቹ አካባቢን ከመፍጠር አንጻር ከቢሮ እስከ ከተማ የሚለውን አሰራር ተከትለን ከተማችን ዛሬ ላይ ዘጠና ሁለት ከመቶ ያህል ተቋማቶቿ ምቹ የስራ ቦታ ከማድረግ አንጻር ለውጥ ማረጋገጥ ተችሏል ማለት ነው። ፕላንና ልማት ቢሮ ትልቁን ድርሻ በአዲስ አበባ ከተማ ያለውና በእኛ አስተሳሰብ የከተማው ብሬን የሚባል ነው። የከተማው ብሬን ነው እንግዲህ ያ ቢሮ ሁሉንም ሴክተር መስሪያ ቤቶችን አንድ ላይ በማቀናጀት ወደ ተግባራም ሲገባ ፕላንም ሲዘጋጅ አንድ ላይ አምጥቶ ለሁሉም ስፔሶችን ፕሮቫይድ በማድረግ የሚሰጣ ህጋዊ ስታንዳርዶችን ተከትሎ የሚሰጥ ነው። ስፔሲፊካሊ ከኛ ጋር ደግሞ ስንሰራ የመጀመሪያው መግባቢያ ጉዳዮቻችን ምንድን ነው? መዋቅራዊ ፕላኑ ነው። መዋቅራዊ ፕላን አጠቃላይ የከተማውን ስትራክቸር ነው የሚያስቀምጠው። ያ የከተማው ስትራክቸር ወደ መሬት ሲወስድ፣ መዋቅራዊ ፕላን ወደ ዲቴል፣ ወደ ዝርዝር ፕላኖች አይገባም። ዝርዝር ፕላኑ ሲሰራ ለምሳሌ እኛ እንድንሰራ በምንጋበዝበት ጊዜ ይህንን መዋቅራዊ ፕላኑን መነሻ ነው የሚሆነው። ለምሳሌ የመሬት አጠቃቀም አለው፣ የመንገድ መዋቅር አለው፣ የህንፃ ከፍታ አለው። የተለያዩ ስታንዳርዶችን በየአካባቢው ያስቀምጠዋለን። ስለዚህ ከፕላን ቢሮ ጋር ምንድነው የምናደርገው? የመጀመሪያው የሚታየው እና አሰስ የሚደረገው የመዋቅራዊ ፕላኑ ነው። መዋቅራዊ ፕላኑ ሪቫይዝ ይደረግና ይታያል። ምን ጉድለቶች አሉ ምን ጠንካራ ጎኖች አሉ የሚለው ጉዳይ ይታያል። ስለዚህ ከላይ እስከ ታች በእንዲህ አይነት መልኩ በመናበብ እንሰራና ፕላን ቢሮ መጨረሻ ላይ አክሴፕት ወይ ደግሞ ተቀባይነት ካለው አንዳንዴ ወደ ካቢኔ ወስዶ ያጸድቃል። በአካባቢ ማሻሻያ ፕላን የተሰራውን አንዳንድ ጊዜ ደግሞ በተሰጠው ስልጣን ያጸድቅና ወደ ተግባራዊ ይገባ ነው። የከተማዋን ሁለንተናዊ ገጽታ የያዘው መዋቅራዊ ፕላን ተግባራዊ ሆኖ እንዲሳካም ሁሉም ባለድርሻ አካል ተገቢውን ትብብርና ድጋፍም ያስፈልጋል። ጠቅለል ሲደረግ እነዚህ ሁሉ መነሳሳቶችና ውጤቶች የከተማችንን እምርታ ከማረጋገጥ አንጻር እንደ ሀገር የተያዘውን ራዕይ በ2018 ወደ ተጨበጠ ስራ እንገባለን። ወደ ተጨበጠ አብነት እንገባለን። በ2023 ደግሞ የአፍሪካ ተምሳሌት እንሆናለን። በ2040 እንደ ዓለም ኢትዮጵያ የምትጠቀስበት ደረጃ እና ደርሳታለን ተብሎ የተያዘውን ሀገራዊ ራእይ ሊያሳካ የሚችል ከተማችን የድርሻዋን ልትወጣበት የሚችል ስራዎች ተሰርተዋል። ይሄ ምርታና ማንሰራራት በአዲሱ አመትም የከተማዋ ነዋሪዎች፣ መላው የከተማ አስተዳደሩ መዋቅር ከህዝቡ ጋር በመሆን ጠንክሮ ሊሰራና ከፍ ወዳለ ደረጃ ሊያሻግር ኢትዮጵያም ወደ ተምሳሌትነት ሀገር ከተማችን አዲስ አበባ የሀገር የብልጽግና ተምሳሌት ለማድረግ ጠንክረን እንስራላለው።